ሰላም ውድ የሰማይ ዜማ ተከታታዮች በእያላችሁበት ሰላም ለእናንተ ይሁን። ዛሬ ደግሞ ከባለፈው የሚቀጥለውን ክፍል ስምንት ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሮ እናመሰግናለን። ካታኮምቡ ውስጥ ጉዟቸው ድቅድቅ ካለው ጨለማ ውስጥ አደረሳቸው። መተላለፊያው መንገድ እየሰፋ ሄደ። በመጨረሻም አዘቅዝቆ ወደሚወርድ አንድ ደረጃ ደረሱ። ማርሴሉስም የልጁን ጨርቅ ሙጥኝ ብሎ እንደያዘ ተከተለው። ስፍራው ፍርሃትን የሚቀሰቅስ ነበር። ማርሴሉስም በገዛ ፈቃዱ መሰሎቹ የሮም ባለሥልጣኖች በምድር ገጽ ላይ እንዳይኖሩ አባረው አሰቃቂ ወደሆነው የምድር ማዕፀን ውስጥ እንዲገቡ ወዳደረጓቸው ሰዎች ይገሰግስ ነበር። እነዚህም ሰዎች ማርሴሉስን የሚቆጥሩት እንደ አጥፊያቸው መሆኑ ጥርጥር አልነበረውም። ዳሩ ግን የእነዚህን ሰዎች ደግነትና ትህትና ከሩቅ የተመለከተ በመሆኑ ክፉ ነገር ይደርስብኛል የሚል ስጋት አላደረበትም። በዚያ አይን ቢወጋ በማይታይበት ጨለማ ውስጥ ዘወርዋራነቱ ራስ በሚያዞረው መንገድ ይመራው የነበረው ወጣት ልጅ እንኳ የፈለገውን ጉዳት ሊያደርስበት ይችል ነበር። ይህም ስሜት አላሰጋውም። ማርሴሉስን እስከዚህ ድረስ ገፋፍቶ ያደረሰው የክርስቲያኖችን ምስጢር በበለጠ የማወቅ ጉጉት ነበር። ቀደም ብሎ በመሐላው እንደገለጸውም ሁሉ ይህንን ጉብኝቱን ክርስቲያኖችን ለማጥፊያ መሳሪያ ሊያደርገው በፍጹም አላሰበም። ጥቂት ጊዜ ተሽቆልቁለው ከወረዱ በኋላ የሚረግጡት መንገድ እየቀና መሄድ ጀመረ። ወዲያውም የምድጃው እሳት ጭል ጭል እያለ ወደሚነድበት በብረት መዝጊያ ወደተዘጋ አንድ ክፍል ደረሱ። የልጁ የዚያን ዞር ዋራ ስፍራ ማወቅ በጣም የሚያስደንቅ ነበር። ልጁም በደረሰበት ክፍል ውስጥ ገብቶ ወለሉ ላይ ካሉት ችቦዎች አንዱን አበራና ጉዟቸውን ቀጠሉ። የመቃብር ስፍራ ከሌሎች ስፍራዎች ሁሉ የተለየ ስሜት አለው። የቦታው መክበድ ወይም የአፈሩ ሽታ ብቻ ሳይሆን ለስፍራው አስፈርድ የሆነ ግርማ የሚሰጠው ይህ ነው የማይባል ነገር አለው። በሰዎች አእምሮና አካል ላይ የሚያርፈው ምናልባት የሟቾቹ ጥላ ይሆን? በካታኮምብ ውስጥ ሲገቡ የሚሰማው ስሜት ይህን የመሰለ ነው። የስፍራው ቅዝቃዜና እርጥበት በቀጥታ ከሞት ዓለም የመጣ ይመስላል። እዚያ ውስጥ የገባ ሁሉ ምስጢራዊ የሆነው የሞት ኃይል ምን ያህል እንደሚዘገንን ሳይሰማው አያወጣም። ወጣቱ ፖሊዮ መንገዱን በመብራት ማርሴሉስን በመከተል ጉዟቸውን ቀጠሉ። እዚህ አሰቃቂ የሆነ ስፍራ ውስጥ የፀሐይ ጮራ ወይም የቀን ብርሃን ገብቶበት አያውቅም። ከዚህ የተነሳ ጨለማው የሚጋፋ እና ለመዳሰስ እንኳ የሚቻል ይመስላል። የችቦው ጭላንጭል ከጥቂት እርምጃዎች በላይ ጨለማውን ሊያስወግደው አልቻለም ነበር። ይከተሉት የነበረው መንገድ በጣም ዞር ዋራ እና ብዙ ቅርንጫፍ መንገዶች ያሉት ነበር። ፖሊዮም ድንገት ቆም አለና ለማርሴሉስ አንድ ጎድጓዳ ስፍራ አሳየው። እርሱም ጎንበስ ብሎ ቢመለከት መጨረሻው የማይታይ አዘቅት መስሎ ታየው። ወዴት የሚያደርስ ነው? ወደ ታች ከሄድንባቸው ሌላ ወደ ታች የሚያወርዱ መንገዶች አሉ፣ ብዙዎች አሉ። አንድ ጊዜ እነዚህኑ መንገዶች ሂጄ እስከ ሦስት ፎቆች ወደ ታች ወርጃለሁ። አሸዋ ቆፋሪዎቹማ በጣም ወደታች እንወርዳለን ይላሉ። የመንገዱም ዞሩ ዋራነት እየባሰበት ሄደ። ማርሴሉ ስም ግራ ገባው። ጉዞአቸውን ከጀመሩ አንስቶ የሄደበት ርቀት አንድ ወይም አስር ኪሎ ሜትር መሆኑን ሊለይ አይችልም ነበር። እያደር እያደር ግን የተጨነቀው ሀሳቡ እየሰከነ መሄድ ጀመረ። ግራ የገባው አእምሮ በሌሎች ነገሮች ተጠመደ። በሚያልፉባቸው ስፍራዎች ግራና ቀኝ የተዘዋወረ ምርመራውን ቀጠለ። በዋሻዎቹ ግራና ቀኝ ባሉት ግድግዳዎች ውስጥ ተፈልፍለው እንደ መደብ የተሰሩ ብዙ ስፍራዎች ይታዩ ነበር። እያንዳንዱ መደብ አጠገብ ጽሑፍ ያለበት ትንሽ ሰሌዳ ተሰቅሏል። በሰሌዳዎቹ ላይ የተቀረጹት ጽሑፎች ስፍራዎቹ የክርስቲያኖች መቃብሮች መሆናቸውን ይገልጹ ነበር። ማርሴሉስም ቆም ብሎ ጽሑፎቹን ለማንበብ ጊዜ አጠረው ቢሆንም በሚያልፉበት ጊዜ አይኖቹ እንዲህ በሚሉት ቃላት ላይ ያርፍ ነበር ሃኖሪያ በሰላም አረፈች ፋውስታ በሰላም ባያቸው ሰሌዳዎች ላይ ሁሉ ሰላም የሚለው ቃል ተቀርጾበት ተመለከተ ይህን በመሰለው አሰቃቂ ስፍራ ውስጥ ሆነው ሞትን ከመናቅ የማይመለሱት እነዚህ ክርስቲያኖች እንዴት የሚያስገርሙ ሰዎች ናቸው አይኖቹ ስፍራውን እየተላመዱት ሄዱ። የመንገዱ ግራና ቀኝ መጥበብ ጀመረ። የዋሻው ጣሪያ ራሳቸውን ነካ። በመጨረሻም አጎንብሰው በዝግታ መሄድ ግድ ሆነባቸው። የዋሻው ግድግዳ የመጀመሪያዎቹ አሸዋ አውጪዎች እንደ እንደቆፈሩት የተተወ ወጣ ገብ ነበር። በምድር ውስጥ ሊበቅሉ የሚችሉ እፅዋት መሬቱን ከማልበሳቸው የተነሳ ለስፍራው ልዩ የሆነ ቅዝቃዜና እርጥበት ሰጥተውታል። ከችቦ የሚወጣው ጢስ አነስተኛ ከሆነው አየር ጋር ሲቀላቀል ሳምባዎችን እፍን ያደርግ ነበር። ከመቶ በላይ የሆኑ ዞሩ ዋራ መንገዶችን አለፉ። አያሌዎች ቅርንጫፎች መንገዶች ወደየ አቅጣጫው ሲሰራጩ ይታይ ነበር። ማርሴሉስ የመንገዱን ውስብስብነት በመረዳቱ ማምለጫ በሌለው አኳኋን ከላይኛው ዓለም የተለየ መሆኑን ተረዳ። ነፍሱ በዚህ ወጣት ልጅ እጅ ውስጥ መሆኗን ተገነዘበ። ለመሆኑ እዚህ ውስጥ ከገቡ በኋላ መንገዳቸውን የሚስቱ አሉ? አሁን ብዙዎች ይስታሉ። መጨረሻቸውስ ምን ይሆናል? አንዳንድ ጊዜ የሚያውቁት ሰው እስኪያገኙ ድረስ ዝም ብለው ይዞራሉ። አንዳንድ ጊዜ የደረሱበት ሳይታወቅ ጠፍተው ይቀራሉ። በአሁኑ ጊዜ አብዛኞቻችን መንገዱን ደህና አድርገን ስለምናውቀው ልንሳሳት አንችልም። መንገዱ ቢጠፋብንም ዞረን ወደ አንድ ምልክት ወዳለው ስፍራ ለመድረስ እንችላለን። ማርሴሉስን የታናናሽ መቃብሮች በብዛት መታየት በጣም አስደነቀው። የሕፃናት መቃብሮች መሆናቸውንም ከፖሊዮ ጠይቆ ተረዳ። ይህም አንድ ልዩ የሆነ ስሜት ፈጠረበት። ሕፃናት፣ ንጹሖቹ፣ ምንም ክፉ ነገር ሊሰሩ የማይችሉት እዚህ ምን ያደርጉ ዘንድ ገቡ? መቃብራቸው ላይ የፀሐይ ጮራ በሚያርፍበትና አበባዎች በሚፈኩበት ስፍራ ምን ነው ቢቀበሩ የቡቃያነት ዘመናቸውን ያሳለፉት በእነዚህ በጨለመባቸው መንገዶች ውስጥ ወዲህ ወዲያ በማለት ይሆን? ስደትና መከራን በመሸሽ ወዲህ የገቡትን ሰዎች መከራ ተካፋይ ሆነው ይሆን? እድሜያቸው በለጋነቱ እንዲቀጭ ነውር የሌለው መንፈሳቸው ከሥጋቸው እንዲላ ያደረገው የዚህ አሰቃቂ ስፍራ መርዘኛ አየር ይሆን? ማርሴሉስ፣ ጉዞአችንን ከጀመርን ብዙ ጊዜ ሆኖናል፣ ልንደርስ ነው? ኦሊዮ አሁን እንግዲህ ምንም አልቀረንም። ማርሴሉስም ክርስቲያኖችን ከእንደዚህ ያለው ስፍራ ውስጥ አድኖ ለመያዝ መሞከር ድካምን ብቻ የሚያተርፍ ከንቱ ልፋት መሆኑን ተረዳ። አንድ የጦር ሰራዊት ቢገባበት ክርስቲያኖች ያሉበት አቅራቢያ እንኳን ለመድረስ አይችልም። ከመንገዱ ርዝመትና ከዘወር ባራነቱ የተነሳ የገቡት ሁሉ ዕድሜያቸውን እንደሚፈጁት የታወቀ ነው። ማርሴሉስ በድንገት ከሩቅ ድምፅ ሰማ። ድምፁም ይህ ነው የማይባል ዜማ ያለው ነበር። ከፊታቸው የተዘረጋውን ረጅም መንገድ አቋርጦ ሰማያዊ በሆነ ስልቱ ንቁ የሆነውን ጆሮውን ጎበኙ። ጉዞአቸውንም እንደቀጠሉ የብርሃን ጮራውን በጨለማ ውስጥ ፍንጥቅጥቅ ሲያደርግ ይታያቸው። ድምፁ እየቀረበ ሄደ። አንዳንድ ጊዜ የዘማሪዎችን ዜማ፣ አንዳንድ ጊዜ ደግሞ የጸለተኞችን ልመና ይመስል ነበር። አንድ መታጠፊያ መንገድ ላይ ደረሱ። ግሩም የሆነ ትርኢት ፊታቸው ላይ ድቅን አለን።